የዛሬ የፊት ቅባት በነገራችን ላይ ይለያል። የምር በጣም ነው የሚለየው። ከዚህ በፊት እርግጥ እኔ በዚህ አልሰራውም፣ በሎሚ በተለያየ ነገር ሰርቻለው። የዛሬ ግን ለየት ይላል። ይህንን ልሰራው በጣም እየፈለግኩኝ በቃ አስቀምጭው ነበር በጭንቅላቴና። ሰላም ቤተሰብ፣ እንዲህ ናቸው? ሰላም ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ምርጥ የፊት ቅባት፣ ማታ ማታ የምትቀቡት ማታ ማታ ሆነ ስትወጡ የምትቀቡት ነው ይዤላቸው የመጣሁት እንዲሁም ደግሞ በኮመንት ስሪልኝ ተብዬ ነው እና በጣም ነው ግን ማመሰግነው። ምርጥ ምርጥ ኮመንት ለምትጽፉልኝ ለምታበረታቱኝ ላይክ ሸር ሰብስክራይብ እያደረጋቸው ለምታበረታቱኝ በጣም አመሰግናለሁ። ወደ ግባቴ ሲሄድ እዚህ ጋር በቀደም በጣም በቃ ቶሜሪክ ቶሜሪክ ማለት እርድ ማለት ነው። እና ቶሜሪክ ምንድን ነው በኮመንት በተለይ በቃ ቶሜሪክ ምንድን ነው ነበር። እና ቶሜሪክ ማለት እርድ ነው። እዚህ ጋር ይዤ መጣሁት። እርድ አንድ ካሮት። እንዲሁም ደግሞ ቤቢ ኦይል ቤቢ ኦይል ከሌላችሁ እናንተ ባላችሁን መጠቀም ትችላላችሁ። በነገራችን ላይ ዘይዘይቱንም ካላችሁ በጣም አሪፍ ነው፣ ወይም ኦሊቭ ኦይል ማለት ነው። ለፊት ጥራት በጣም አሪፍ ነው። ዘይዘይቱን እናንተ የሚመቻችሁን ቅባት ወይም ደግሞ ለፊታችሁ የምትጠቀሙትን ስክራብ ወይም ቅባት ካላችሁ በሱ መስራት ትችላላችሁ። ቅባት ማለቴ እስክራብ አልኩኝ ቅባት ማለቴ፣ እና በሱ መስራት ትችላላችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በነገራችን ላይ በጣም ደስ ብሎኛል። ሰብስክራይብ ግን እያደረጋችሁኝ ነው። በጣም መልካም ቅን ሰዎች አላችሁ። ኮመንታችሁ ራሱ አይጠገብም። እግዚአብሔርን በዚህ አጋጣሚ ያው ከምንድ ነው ከመቶ አስር ቢለካ መጥፎ ኮመንት የሚጽፉ አሉ። ነገር ግን ሰማንያ ፐርሰንቱ ደግሞ ምርጥ ምርጥ ኮመንት ምርጥ ምርጥ ሀሳብ የሚሰጡ በርቺ ጠንክሪ በተለይ ሳሙና በሰራሁት እኔ ሞራል ነው የተሰማኝ። እግዚአብሔር ነው ሙላችሁ። በጣም ብዙዎቻችሁ በጣም ነው ያበረታታችሁኝ፣ በጣም ነው ያጠነከራችሁኝ። እንዲሁም ደግሞ የራስሽ ካምፓኒ ነገ የራስሽ ካምፓኒ ከፍተሽ እንደምትሰሪ ተስፋ አደርጋለሁ ብላ ጽፋለኛለች የሆነች ልጅ ና ገብታችሁ ይልኝ። በዚህ አጋጣሚ ያው ያላያችሁ ካላችሁ እና በቃ ሞራል ነው የተሰማኝ። እውነት ይሆናል። የማይሆን ነገር የለም። የሰው ልጅ ተስፋ ካልቆረጠ የፈለገበትን ቦታ ይደርሳል፣ በእርግጠኝነት ማለት ነው። እና እንግዲህ እዚች ጋር ካሮቱን በዚህ መልኩ ፈቅፍቀዋለሁ። ወደ ግባቴ ሲሄድላችሁ ማለት ነው። ካሮቱን በትንሹን የፈቀፈቁ ከዛ ምን አደረግኩኝ? እዚች ጋ ይህኛው ለፊቴ ብቻ በነገራችን ላይ ለፊቴ ወይም ደግሞ አንዳንድ ነገር የፊት ማስክ ስሰራ እንደዚህ ከታች የማስቀምጠው ነው። በጣም ንጹህ ጨርቅ ነው። ከዛ ምን አደረኩም በዛ ጭምቅ አደረኩት። በነጠላ መጭመቅ ትችላላችሁ። እኔ የጨመቁት ምንድነው ውሃውን ላወጣው ማለት ነው። ብዙ ሰዓት አልነበረኝም እና ያው ውሃውን እስከምታወጡት ድረስ ወይ አንድ ሰዓት ውሃውን ውሃውን መጡ እስከሚጨርስ ድረስ ወይ አንድ ሰዓት ይፈጅባችኋል። ስለዚህ ውሃውን እንደዚህ ጨምቃችሁ ብታወጡ አሪፍ ነው። ያው የሚያስቀይ ልጅ ነው እና ትንሽ ሪከርድ እያደረግኩ ትዝ አልኩትና መጣ ማለት ነው። ለማንኛውም እሱ ምን እያላችሁ ነው፣ ሰብስክራይብ አድርጓት፣ ማሚን ማሚን፣ ሰብስክራይብ አድርጓት እያለ ነው። ከዛ በኋላ እዚች ጋር እርድ ወይም ቶሜሪክ ፓውደር ጨመርኩበት፣ አንድ ማንኪያ፣ አንድ የሾርባ ማንኪያ። እናንተ በዚህ አጋጣሚ በርከት አድርጋችሁ መስራት ትችላላችሁ፣ አይበላሽም፣ ምንም አይሆንም ማለት ነው። ለ15 ቀን የሚሆናችሁን አብዝታችሁ መስራት ትችላላችሁ። እንደ ለምሳሌ አንድ ከሆናችሁ ሁለት ሶስት ሰው ካለ ቤት ውስጥ የሚጠቀም በርከት አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ በኋላ የተጠቀምኩት ቤቢ ኦይል ነው። እንደነገርካችሁ እዚች ጋ የእናንተ የሚመቻችሁን ነገር መጠቀም ትችላላችሁ። የሚመቻችሁ ያላችሁን የፊት ቅባት ካላችሁ የፊት ሺያ በተር ካላችሁ ሺያ በተር እራሱ ለፊት እየተስማማው ሰው በጣም አሪፍ ነው፣ የፊቱ ማለት ነው። የጸጉር አለ ሺያ በተር፣ የፊት አለ። ነገር ግን እኔ የፊት ሺያ በተር አይስማማኝም፣ ነገር ግን የጸጉር ይስማማኛል፣ ምንም ችግር የለብኝም ማለት ነው። እና ወይም ደግሞ በወይራ ዘይት እንደነገርኳችሁ በእሱንም ማረግ ትችላላችሁ። ከዛ በኋላ ቀደም የጨመኩበት እዚህ ጋር አጥቤ፣ በቃ ሁሌም የምሰራበት በቪዲዮ ነው ለቪዲዮ ነው። እና ያው የምትጠቀሙን ነገር ለፊታችሁ የምትጠቀሙን ነገር ጨርቁም ይሁን ፊታችሁን የምትጠርጉበት ንጹህ መሆን አለበት፣ ለማለት ያክል ነው። ከዛ በኋላ እዚች ጋ ውሃ ውሃውን እኔ ከስር ነው ከስር ውሃ አለ እንዳያችሁት። በቀደምም ሳሙና ስሰራ በጣም በቃ ሳሙናው በምንድ ነው ያቀለጥሽው? እርግጥ በሳሙናው ቦታ ይዤ ይመጣለሁ ብዬ አስባለሁ። እና ስቲም ነው የምታደርጉት። ስቲም ከታች ውሃውን እየፈላ ከስር ደግሞ

ወይም በሳህል ልታረጉት ትችላላችሁ። በድስት እንደኔ ልታረጉት ትችላላችሁ። ሌላ እሳት ላይ ካረጋችሁት ወዲያውኑ ነው የሚቃጠለው። ወዲያውኑ ተቃጥሎ እንትን ይላል። እዚች ጋ ምን አደረግኩኝ? በጣም እንትኑ ጨርቁ ውሃውን እያፈሰሰብኝ ሲያስቸግረኝ ጨርቁን ሰበሰብኩት እና ሰብስቤ ወደ ጉና አርጌው ከዛ እንደዚህ እንትን አላኩት። ቢያንስ ለአስራ ሰላሳ ደቂቃ ወስዶብኛል፣ ቅባቱ የምፈልገውን የምፈልገው አይነት ቅባት እስኪሰጠኝ ማለት ነው። አስቡት እንትኑ ቢኖርበት ውሃውን ቢኖርበት ወደ አንድ ሰዓት ይወስዳል። ለምን ግዴታ ውሃውን የካሮቱን ውሃ ምጥጥ አድርጎ ማውጣት አለበት? ለምን ይበላሻል። እንዳይበላሽባችሁ እንደዛ ብታደረጉ በጣም አሪፍ ነው። ከዛ በኋላ እንደዚህ ይመስላል። እና ያው እንደነገርኳችሁ ስቲም ነው ያደረግኩት ማለት ነው። ከዛ እዚች ጋ ያው ስራዬን እየሰራሁኝ ነበር እንትን ያልኩት መጨረሻ አካባቢ ሳውጣ አልቀረጽኩትም። እዚ ጋ በማጥለያ ነው እንትን ያልኩት እርዱ በነገራችን ላይ ከታች ወደ አሁኑ የወጣው እርዱ ማለት ነው። ነገር ግን እኔ እርዱንም እጠቀመዋለው። ከዛ በማጥለያ በዚኛው አጠለልኩኝ። በነጠላ ባጠለው በእርግጠኝነት የእርዱን ምንትን ስብስብ ባድርጎት ንጹህን ይውጣ ነበር፣ ወደታችን ግርዳድ አይወርድብኝም ነበር። የኛው ትንሽ ሰፋ ያለ ስለሆነ ነው። ከዛ በዚህ መልኩ ቅባታችሁን ማውጣት ትችላላችሁ። በዚህ አጋጣሚ ለጸጉራችሁን መጠቀም ትችላላችሁ። ይሄ ምናልባት ለፊት ብቻ ሳይሆን ለጸጉርም ይሆናል። ቤቢ ኦይል በጣም አሪፍ ነው ለጸጉር። ከዛ በኋላ በዚህ መልኩ ቅባቴን አወጣሁኝ ማለት ነው። ሲያምር በጣም ነው የሚያምረው። በጣም ነው የወደድኩት። እግዚአብሔር እኔ በጣም ወድጄዋለሁ። እናንተን ትወዱታላችሁ በእርግጠኝነት። ከዛ በኋላ እዚች ጋር እንትኑን ወይ የፊ ወይ ጸጉር ማስክ ወይ የሚሆነ ነገር እንትን ሳረግ እንትን ሏለሁ። ነገር ግን ለሰውነት መቀባት እችላለሁ ማለት ነው ያለበት እንትኑ ነው። ከዛ በኋላ እዚች ጋር ያው ትንሽ እጅ ተቀብቻ ያሳየዋችሁ ማለት ነው። በነገራችን ይሄ ቪዲዮ ማለት ነው በአንድ ጊዜ ሁለት አይነት ነው የተሰራው እና እንግዲህ እንደዚህ ይመስላል። ከዛ በኋላ ይህንን ከሰራው በሁለተኛ ቀን ነበር የቀረጽኩት። አልተመቸኝም ነበር። ከዛ በኋላ ፊቴ በዚህ አጋጣሚ እንዲሁም የንትን ማስክ ተቀብቼ ነበር አልቀረጽኩም ግን የምንድነው ፍላሲድ ወይም ደግሞ ተረሳኝ ተረሳኝ እግዚአብሔርን። የእሱ ማስክ ተቀብቼ ነበር ከሩዝ ጋር ማለት ነው፣ ከሩዝ ዱቄት ጋር። ከዛ በኋላ ያው እንደዚህ እንትን አልኩኝ። ቅባቱን እንደዚህ ፊታችሁ መቀባት ትችላላችሁ። ያው እንደ አጋጣሚ ይህች ጋር ያለው ሪያክሽንም ላሳያችሁ። እንትን ነጭ ጨርቅ ስለነጭ ልብስ ስለለበስ ቁጠብ ያለብኝ መስሎኝ እንትን አለኝ። ለምን የእርድ እንትን ስላለበት ለመልቀቅ በጣም ያዳግታል። ነገር ግን ነጭ ልብስ ሲሆን ምንም ችግር የለውም። ለምን እንትን ካላችሁ ይሄ ምንድን ነው? ነጭ የሚያስለቅቅ እንትን አለና እሱን ካላችሁ በሱ መታጠብ ይቻላል፣ ማለት ነው። ከዛ በኋላ ፊቴ እንደዚህ ምር ብሎበት፣ ነገ ፕሮግራም አለብን እንደ እግዚአብሔር ፈቃድ። ስለዚህ በቃ ፏፏ ልበል ብዬ እርግጥ አሞኛል፣ ግን ቢያመኝም፣ በቃ ማለት ቢያማችሁ፣ ምንም ቢላችሁም ጉስቁልቁል ማለት የለባችሁም፣ ራሳችሁ መጠበቅ አለባችሁ። ነገ ደግሞ ጥሪ ስላለብን፣ በቃ ለምን እንደዚህ ፏፏ ልን ብዬ ነው። ጸጉሬ ነው የቀረኝ። ጸጉሬም ደግሞ እግዚአብሔር ካለ ነገ አስተካክለዋለው፣ እና የዛሬ ቪዲዮችን ይመስል ነበር። ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ኮመንት እያደረጋችሁ ቪዲዮን እስከ መጨረሻ ለምታዩልኝ በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። ይህንን የፊት ቅባት ሰርታችሁ ተጠቀሙ። በእርግጠኝነት ይጠቅማችኋል። እናንተ በሚመቻችሁ ነገር መጠቀም ትችላላችሁ ማለት ነው። መስራትም ትችላላችሁ። እውነት ለመናገር በጣም ነው የጠቀመኝም እኔ እግዚአብሔር ይመስገን። እርግጥ ፊ ጊዜ አሁን ማዲያቶ እራሱ እየጠፋ ነው። ያን አክል ማዳያት ያለብኝ አይመስልም አደለ? ጤን ጥዬ ነው ግን ደርሼለት ስለሆነ አሁን እየጠፋ ነው። እግዚአብሔር ይመስገን። ባይ ባይ፣ በሌላ እንገናኛለን።